ለዛ ነው ቅዱስ ጳውሎስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማለት የሚችል ሰው የለም ያለው። ይሄ ማለት ለምሳሌ አንድ የማያምን ኤቲስት የሆነን ሰው ወይ ሙስሊም የሆነ ሰው ጠርተህ እስቲ ኢየሱስ ጌታ ነው በል ብትለው ፊዚክሊ ኢየሱስ ጌታ ነው የሚለው ቃል መናገር አይችልም ማለት ነው ቅዱስ ጳውሎስ እንደዛ ማለት፣ አብሰርድ አይሆንም። እንደዛ ብንል ማንም ሰው ይለው አላቀም። እንደዛ ማለት ከሆነ እኮ አንድ ኤቲስት ይመጣና ኢየሱስ ጌታ ነው ካለ በኋላ አያችሁ መጻፋችሁ እሸታም ነው፣ መንፈስ ቅዱስ ኔጋ ሊኖር አይችልም እኔ በመንፈስ ቅዱስ አላምንም፣ ግን ኢየሱስ ጌታ ነው ማለት እችላለሁ። ቅዱስ ጳውሎስ እያወራ ያለው ከዚህ አንፃር፣ ኮንቴክስቱን መድረስ በጣም ያስፈልጋል። ይሄ ጥቅስ የመጣበትን ታሪካዊ ዳራ ስንመለከት እነዚህ ሁለት ጥቅሶች ምን ማለት እንደሆኑ ይገቡናል። ሮሚ 10 እና 1 ቆሮ 12 ምን ማለት እንደሆኑ በደንብ ይገባል። ክርስትና ኦፊሻሊ በመንግስት ደረጃ ወንጀል በነበረባቸው ዘመናት፣ ዘመነ ሰማታት በሚባሉ ከጌታችን እርገት ጀምሮ ባሉት ሶስት መቶ ዓመታት ላይ ክርስቲያኖች በጣም ከሚቸገሩባቸው ነገሮች አንዱ እምነታቸውን ክደው ለጣዖት እንዲሰግዱ፣ ጣዖት እንዲያመልኩ መደረጋቸው። ስለዚህ ምን ይባሉ ነበር? ይጠሩና፣ ኢየሱስን ካዱ፣ ቄሳር ጌታ ነው በሉ ይባላል ቄሳር ጌታ ነው ብለ እምነትን ተናገር ይባላል በዚህ ሰዓት ላይ ቄሳር ጌታ ነው ብለ ክርስቶስን ላለመካድ ነው ኢየሱስ ጌታ ነው የሚሉት አይ ቄሳር ጌታ አይደለም ጌታማ ኢየሱስ ነው ይህ ጥቅስ የመጣው ከዚህ ታሪክ አንጻር ሰማዕታት ክርስቶስን ለመመስከል በአፍ ብትመሰክር በልብ ብታምን ትድናል የሚለው ጥቅስ የሚሰራው እዚህ ጋር ሲባል ሰምታ እናቶቻችን እንዶ ከሚገደሉ ዝም ብሎ በአፋቸው እሻ የሚኝላቸዋሉ ብለዋቸው በልባቸው እግዚአብሔርን ቢያምኑ አይሻልም ሰዎቹ እስኪሄዱ ድረስ ሲባል በልቤ ያመንከውን በአፍህ ብትመሰክር ትድናለህ ማለት እንደዚህ አይነት ጊዜ ላይ በልቤ ያመኝ በአፌ ብክድ አልድነ ስላመንኩ ነው አይባልም ገብቷል አይደል በልቤ ያመንኩትን ነገር በአፌ መመስከር ያለብኝ መመስከር በሚያስፈልግበት ቦታ ላይ ምስክርነት በሚያስፈልግበት በሚያስፈልግበት ቦታ ላይ በልቤ ያመንከውን ነገር በአፍህ ብትናገር ትድናለህ ማለት ነው እንጂ በሰላም ሀገር መጥቼ ኢየሱስ ጌታ ነው በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል የለም ማለት ነው። ይሄ የመንፈስ ቅዱስ ሙቀት የመንፈስ ቅዱስ ኃይል ካላበረታ በቀር በእሳት ፊት ቆመ፣ በሞት ፊት ቆመ፣ በሰይፍ ፊት ቆመ ኢየሱስ ጌታ ነው ብለን ልትመሰከራችን ያስፈራላ። ፈሪዎች ነን፣ ድካም አለብን። እንደዛ ብለን እንድንመሰክር ኃይል፣ ብርታት፣ አቅም ሊሆን የሚችለው መንፈስ ቅዱስ ብቻ